ሰላም ጤና ይስጥልን። እንደምን አላችሁ የተከበራችሁ የላንድ ማርክ ሆምስ ኢትዮጵያ ቤተሰቦች፣ እንዴት ሰነበታችሁ? እንዴት ናችሁ? ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። መልካም እንደ ተለመደው ኢንጂነር አደባባይ ነኝ። ዛሬም በተለያዩ ሀሳቦች እናንተን ይጠቅማሉ በምላቸው ሀሳቦች ዙሪያ እናንተን ወደፊት የተሻለ የኢንቨስትመንት አቅም ያደርሷቸዋል በመላችሁ ሀሳቦች ዙሪያ በተለይም ደግሞ በአፓርትመንት ስትገዙ መቼ፣ የትና እንዴት መግዛት እንዳለባችሁ፣ በምን ሁኔታ መግዛት እንዳለባችሁ ከሪል ስቴት ጋር እያይዘን የምናወራ ይሆናል። በግንባታ ላይ ያሉ አፓርትመንቶችና ያለቁ አፓርትመንቶች መግዛት የትኛው አዋጭ ነው? እነማን ናቸውስ በግንባታ ደረጃ ያሉ አፓርትመንቶችን መግዛት ያለባቸው እነማንስ ናቸው መቶ ፐርሰንት ያለቁ አፓርትመንቶችን መግዛት ያለባቸው የሚሉ ጉዳዮችን ከተለያዩ ጉዳዮች ጋር ከተለያዩ ነገሮች ጋር እያነሳን ከተለያየ አንግል ከተለያየ አቅጣጫ እያነሳን ነገሮችን እያየን ወደፊት እናንተ ቤት ስትገዙ አፓርትመንት ስትገዙ ኢንቨስት ስታደርጉ ሌሎች የተለያዩ መረጃዎችን ስታገኙ የተሻለ ነገር እንደምትፈጥሩ አስበን ይህንን ቪዲዮ እንሰራላቸዋለን። እንግዲህ በመጀመሪያ የምናነሳው ጉዳይ የዋጋ ጉዳይ ይሆናል። የዋጋ ጉዳይ ማለትም በግንባታ ላይ ያሉ አፓርትመንቶች እና መቶ ፐርሰንት የተጠናቀቁ አፓርትመንቶች ያላቸውን ዋጋ ስናሰላ አብዛኛውን ጊዜ ከ10 እስከ 20 እስከ 30 ፐርሰንት ከ10 እስከ 30 ፐርሰንት በግንባታ ላይ ያሉ አፓርትመንቶች ወይም ደሞ ቤቶች ከአጠቃላይ ዋጋቸው ከሙሉ በሙሉ ከተጠናቀቁ ቤቶች ይቀንሳሉ ማለት ነው። ይህ ሰፊ ልዩነት ነው። ለምሳሌ 100% ያለቀ አፓርትመንት 20 ሚሊዮን ብር የሚሆን ከሆነ ከዚህ ላይ ከ20 ሚሊዮን ብር 30% አካባቢ ብናነሳለ 6 ሚሊዮን ብር አካባቢ ይቀንሳል ማለት ነው። ስለዚህ በግንባታ ላይ ያሉ አፓርትመንቶች ቢሆኑ ተመሳሳይ ቦታ ላይ ተመሳሳይ ስፋት ያለው ተመሳሳይ ይዘት ያለው ተመሳሳይ ፕላን ያለው ተመሳሳይ የፊኒሽንግ ስታንዳርድ ያለው አፓርትመንት በ13 ሚሊዮን ብር አካባቢ መግዛት ይቻላል ማለት ነው። ስለዚህ በዋጋ ደረጃ በግንባታ ላይ ያሉ አፓርትመንቶች ካለቁ አፓርትመንቶች ከ10 እስከ 30 ፐርሰንት ቅናሽ ያላቸው ናቸው ማለት ነው። ሁለተኛው ጉዳያችን ደግሞ በግንባታ ላይ ያሉ አፓርትመንቶች ዋና ጥቅማቸው ተለዋዋጭ የክፍያ ሂደት መኖራቸው ነው። ተለዋዋጭ የክፍያ ሂደት ማለት ደግሞ በሪልስቴት አልሚዎች ብዙውን ጊዜ ወይም ደግሞ ገንቢዎች አብዛኛውን ጊዜ በተለምዶ በግንባታ ሂደት ጋር የተገናኙ የአከፋፈል ስርዓትን የሚከተሉ ናቸው። አብዛኛው ሪል ስቴት በዛ ደረጃ የተቃኙ ናቸው፣ በግንባታ ሂደት የተቃኘ የአከፋፈል ስርዓት ያላቸው። ስለዚህ እነዚህን እቅዶችን ሲያቀርቡ አብዛኛው ደንበኛ ይህ ሕንፃው እየተገነባ በሚሄድበት ጊዜ በደረጃ ወይም ደግሞ በየወለል ክፍያ እንዲከፍሉ ስለሚያደርግ ይሄ የደንበኛውን የመክፈያ ጊዜ ወይም ደግሞ የደንበኛውን ሳይጨናነቅ ገንዘቡ እንዲከፍል ማስቻላቸው ዋናው ጥቅማቸው ነው ማለት ነው እና ለደንበኞች ጥሩ ምቾትን ይሰጣሉ። በተለይ ደግሞ ከአከፋፈል ጋር በተያያዘ ደንበኞች በምቾት እንዲከፍሉ ያደርጋቸዋል ማለት ነው። ሌላውና ሦስተኛው የምናነሳው ጉዳይ ደግሞ የካፒታል እድገት ወይም ደግሞ ካፒታል አፕሪሺየሽን የምንለው ነው። በግንባታ ወቅት የሚገዙ ቤቶች ወይም ደግሞ በግንባታ ወቅት የገዛቸዋቸው ቤቶች አብዛኛው ደረጃ በግንባታ ሂደት ላይ ሶሪ፣ በግንባታ ሂደት ላይ የምትገዟቸው ቤቶች አብዛኛውን ጊዜ ዋጋቸው ምን እያለ ነው የሚሆነው? እየጨመረ ነው የሚሄደው በጊዜ ሂደት ዋጋቸው በራሱ ባሉበት ዋጋ እየጨመረ ነው የሚሄደውና ይህም ደንበኛው ወይ ደግሞ ቤቱን ባለበት ከፍተኛ የማዋልን ባይ ትርፍ እንዲያገኝ ያደርገዋል ማለት ነው። ይሄ የካፒታል እድገት ወይም ደግሞ የካፒታል አፕሪሽን የምንለው ነው ማለት ነው። ካፒታል አፕሪሺሽን እንዳለ ሆኖ እንደ ድርጅቶቹ ወይ ደግሞ እንደ አልሚው እንደ ሪል የዋጋ ኢንክሪመንት ያለው አለ የሌለው አለ። ይሄ ማለት በጊዜ ሂደት በጊዜ ሂደት ዋጋ የሚጨምር አፓርትመንት የሚሸጡ ሪልስቴቶች አሉ፣ የማይሸጡ ፕሮጀክቶች አሉ። ይህ ማለት ምን መሰላችሁ? አሁን ዛሬ የገዛችሁት አፓርትመንት በጊዜ ሂደት በግንባታ ሂደት ለሚፈጠር የዋጋ ንረት ባጭሩ ለሚፈጠር የዋጋ ንረት ገዢውን አይመለከተውም የሚል ውል እስከሌላቸው ድረስ እናንተ ጋር በፐርሰንት አብዛኛውን ጊዜ ከ10 እስከ 15 ፐርሰንት ነው። አብዛኞቹ ሪል እስቴቶች ላይ ውላቸው ላይ ከ10 እስከ 15 ፐርሰንት የማቴሪያል አፕሪሽን ካለው ወይ ደግሞ የማቴሪያል ኢንክሪመንት ካለው እና ከዛ በላይ ድርጅቱ የማይችል ከሆነ በሬሾ እያንዳንዱ የቤት ደንበኛ ላይ የሚጨምርበት ሁኔታ አለ። ስለዚህ ይህንንም እያያችሁ ይሄንንም እያነበባችሁ ይሄንንም እያስተዋላችሁ መግዛት የሪሊስ የገቢያው በጊዜ ተለዋዋጭ የጊዜ ሂደት ነው ያለው ተለዋዋጭ የገቢያ ተመን ነው ያለው ተለዋዋጭ የግንባታ ሂደት ነው ያለው እንደምታውቁት እና በዚህ ተለዋዋጭ የግንባታ ሂደት ውስጥ ውላቸው ላይ በጊዜ ሂደት የሚፈጠር የዋጋ ኢንክሪመንት ወይ ደግሞ የዋጋ ልዩነት ደንበኛውን አይመለከተውም የሚል ውል ያላቸው ሪሌሴቶች ስላሉ እነሱ ሪሌሴቶች ላይ የመግዛት ፍላጎቱ ወይ ደግሞ መግዛት እንዳለባቸው ለመጠቆም እፈልጋለሁ። አራተኛ ጉዳይ ደግሞ ስንመጣ ያው ማበጀት ነው ወይ ካስተማይዜሽን ብለን የምንጠራው ነው። ቀደም ብሎ መግዛት ብዙ ጥቅሞች ነው ያሉት። አንደር አንደር ኮንስትራክሽን ላይ ያለ አፓርትመንት መግዛት በጣም ብዙ ጥቅሞች ነው ያሉት። ከላይ ያነሳናቸው ዋጋዎች ብቻ አይደሉም። ቀደም ብሎ በገዛችው ቁጥር በልማት ውስጥ የምትመርጡበትን ቦታ እንድትመርጡ ያደርጋችኋል። ለምሳሌ አንድ አፓርትመንት ስትገዙ ቀደም ብሎ የገዛ ሰው አንደር ኮንስትራክሽን ላይ ያለ የገዛ ሰው የምን ምርጫ አለው? የፎቅ የወለል ምርጫ አለው። አንደኛ እሱ ነው። ሁለተኛ ዋጋው በሚሸጥበት ሰዓት የነበረው የዋጋ ዲፕሪሽኑ ጥሩ ነው፣ ዋጋው ጥሩ ነው። ድርጅቱ የሚሸጥበት ዋጋ ጥሩ ስለሚሆን በጊዜ ሂደት ነው ድርጅቱ ዋጋ የሚጨምረው። ሌላው እይታ፣ አቅጣጫ፣ የቤት ፕላን ምርጫ፣ የቤት ምርጫ ማለት ለምሳሌ የተለያዩ አፓርትመንቶች ተመሳሳይ ዲዛይን ያላቸው አፓርትመንቶች ሊኖሩ ይችላሉ። ከነዚህ አፓርትመንቶች ግን የትኛው የተሻለ ነው ብላችሁ እንድት መርጦ ያደርጋቸዋል ከካሪ አንጻር ምን ያህል ስፋት አለው የሚለውን ከመኝታ ቤት አንጻር ባለ አንድ፣ ባለ ሁለት፣ ባለ ሶስት፣ ባለ አራት ከሚለው አንጻር እንድትመርጡ ያደርጋቸዋል። ይሄ ደንበኛውም ክስተማይዝ ለማድረግ ወይ የሚገዛውን ቤት ለመምረጥ ምርጫ ይሰጠዋል ና ይሄኛው በግንባታ ላይ ያሉ የአፓርትመንቶች ጥቅም ነው የሚሆነው እና ሌላው ስድስተኛው ጉዳያችን የምናነሳው ደግሞ የዘመናዊነት የምንለው አይነት ነገር ነው። በግንባታ ላይ ያሉ አፓርትመንቶች ዘመኑን የሚከተሉ ናቸው። ለምሳሌ ዛሬ የሁለት ዓመት መረከቢያ ወይም ደግሞ የሶስት ዓመት መረከቢያ ያላቸው አፓርትመንቶች እና ዛሬ ላይ ያለቁ ወይ ደግሞ የምትረከቧቸውን አፓርትመንቶች ብናወዳደራቸው ዛሬ የተጠቀሙት የፊኒሽንግ ማቴሪያል ከሶስት ዓመት በኋላ ሌላ ፊኒሽንግ ማቴሪያል ይመጣል። ሌላ ጥራት ያለው ማቴሪያል፣ ዘመኑን የሚዋጅ በደንብ ሪቨርሲብል የሆነ ማቴሪያል መጠቀም ይመጣል እና ይህንንም የማግኘት እድል ያለው በግንባታ ላይ የሚገዙ አፓርትመንቶች ናቸው ማለት ነው እና በአጠቃላይ በግንባታ ላይ ያሉ አፓርትመንቶች የመግዛት ጥቅማቸው ከብዙ በትንሹ እነዚህን ይመስላሉ። ዝቅተኛ ዋጋ፣ ተለዋዋጭ ክፍያ፣ የካፒታል እድገት ወይም ደግሞ ካፒታል አፕሬሽን፣ ማበጀት ወይም ደግሞ ከስተማይዜሽን፣ ዘመናዊነትን መከተል የሚሉት ነገሮች የግንባታ ላይ ያሉ አፓርትመንቶችን ስንገዛ የምናገኛቸው ልዩ ጥቅሞች ናቸው ማለት ነው። ወደ መቶ ፐርሰንት ያለቁ አፓርትመንቶች ስንመጣ አፋጣኝ ይዞታ ወይም ደግሞ ቶሎ መግባት የሚፈልጉ ሰዎች የሚገዟቸው ናቸው። እጃቸው ላይ ካሽ ኖሮ አሁን መግባት፣ የቤት ጉዳይ በጣም ነሴስቲ የሆነበት አፓርትመንት መግዛት ነሴስቲ የሆነበት ዛሬ ገብቶ ለምሳሌ ተከራይ ከሆነ ወይም ደግሞ በኪራይ እየኖሩ ከሆነ ጀስት የኪራይ ቫሊዩን ለመቀነስ ሲባል መቶ ፐርሰንት ያለቀ ቤት መግዛት የተሻለ ነው። ስለዚህ አፋጣኝ መግባት ሁኔታ ያላቸው ሰዎች ይሄኛውን ጉዳይ የተሻለ ያደርጉታል። ያም ብቻ አይደለም ለማከራየትም ለመኖርም ዝግጁ ስለሆነ ቤቱ፣ በተለይ ደግሞ አፋጣኝ ቤት ፍላጎት ካለው ይሄኛው የተሻለ ነው። ዋት ዩ ሲ ኢዝ ዋት ዩ ጌት ይሉታል ፈረንጆቹ። ማለትም የምታዩትን ነው የምትገዙት ነው ያኛው ኦልሬዲ ፕላን ላይታችሁ ነው የምትገዙት። ይሄኛው ግን ኦልሬዲ የምታዩትን ቤት ራሱን ነው የምትገዙት ማለት ነው ሲተረጎም። ስለዚህ ያለቀ ቤት ያው የእያንዳንዱን ዲዛይን ታዩታላችሁ። የቤቱን አሁናዊ ጥራት ጥራቱን ታዩታላችሁ። የውስጣዊና የውጫዊ የውጫው የአፓርትመንቱን ጠቅላላ ገጽታዎችን እንድታዩ ያደርጋችኋል። ይሄ ያለቀ ቤት ማለት ነው። ሁለተኛው ጥቅም ደግሞ ጥርጣሬን ያጠፋላችኋል። ጥርጣሬ ማለት እንደዚህ ባያስረክቡኝ፣ ጊዜ ዲሌይ ቢያደርጉብኝ፣ ቤቱ ጥራት እንደዚህ ባይሆን፣ የገዛሁት ቤት እንደዚህ ባይሆን፣ የመሳሰሉ ነገሮችን ጥርጣሬ ያስወግዳላችኋል። ይሄ ምንድነው ኦልሬዲ ያለቀ ቤት ስለምትገዙ 100% ያለቀ ቤት ካርታ ያለው ዲጂታል ካርታ ያለው አፓርትመንት ስለምትገዙ ይሄ ነገር ኦልሬዲ ምንም የሚያጠራጥራችሁ ነገር አይኖርም ማለት ነው። ስለዚህ 100% ያለቀ ቤት ዋናኛው ጥቅሙም ይሄ ነው ማለት ነው። ሶስተኛው፣ በግንባታው የሚፈጠር ስጋት፣ በግንባታው ወቅት የሚፈጠር ስጋት፣ ለምሳሌ አብዛኛው ስጋት አለ። አሁን በግንባታ ወቅት የሚፈጠሩ ስጋቶች አሉ። እነዚህ ስጋቶች ለምሳሌ እንደ መዘግየት፣ ያልሚው የአቅም ጉዳይ ሊሆን ይችላል። ይከመሩ እነዚህ ነኞች የግንባታ ወቅት የሚፈጠሩ ስጋቶችን ያስቀራል ማለት ነው። ሌላው የግብር ከግብር ወይም ደግሞ ከታክስ የሚገኙ የተለያዩ ጥቅማ ጥቅሞች አሉ። ይሄኛው ያው ወጣ ያለ ነው፣ ግን እንደ ሀሳብ ማውራት ስላለብን ነው። ከግብር ወይም ደግሞ ከሌላ ጉዳዮች የሚገኝ ጥቅማ ጥቅሞች አሉ። ለምሳሌ ከግብር ብንመጣ፣ ከዚህ በፊት የነበረው የኢትዮጵያ መንግሥት በአፓርትመንቶች ወይም ደግሞ ከቤቶች ላይ ይወስዶ የነበረው የአሹራ የማዛወሪያ ምናምን የሚባሉት ነገሮች አጠቃላይ ከአራት ፐርሰንት አይበልጡም ነበር። አሁን ግን ስድስት ፐርሰንት ነው። ሰው ቀጣይ ከሁለት ዓመት ወይ ደግሞ ከሶስት ዓመት በኋላ ምንም ጥርጥር የለውም እነዚህ የግብር የታክስ ጉዳዮች እየጨመሩ ነው የሚመጡት እየቀነሱ አይመጡም። ስለዚህ ከዚህም መቶ ፐርሰንት ያለቁ ቤቶችን በምንገዛበት ጊዜ እነዚህን አይነት ጥቅሞች እናገኛለን። ወዲያ አሁኑ አክት ስለምናደርግ ማለት ነውና፣ በአጠቃላይ እንግዲህ እነማን ናቸው በግንባታ ላይ ያሉ አፓርትመንቶችን መግዛት ያለባቸው እነማንስ ናቸው መቶ ፐርሰንት ያለቁ አፓርትመንቶችን የሚገዙት የሚለውን ጉዳይ ስንመጣ እንግዲህ በግንባታ ላይ ያሉ አፓርትመንቶችን ጥቅማቸውን ካነሳን እነዚህን ጥቅሞች ካነሳን በግንባታ ላይ ያሉ አፓርትመንቶችን ብዙ ጊዜ እንደ አማካሪ እኔ ሪኮመንድ የማደርገው እንደ ባለሙያም ሪኮመንድ የማደርገው በግንባታ ላይ ያሉ አፓርትመንቶችን የሚገዙ ሰዎች ሪቫይቫል የሆነ የኢንቨስትመንት ሀሳብ ያላቸው ሰዎች ናቸው። በአብዛኛውን ጊዜ የምገዛው ቤት ለኢንቨስትመንት ነው ወይ ደግሞ መልሾ ለማከራየት ስለሆነ አብዛኛውን ጊዜ ተጨማሪ ቤት ያላቸው ሰዎች ናቸው ማለት ይቻላል። እነዚህ ሰዎች ለኢንቨስትመንት ነው የሚገዙት ወይ ደግሞ የረጅም ጊዜ አከፋፈሉ መንገዱ የሚመቻቸው በረጅም ጊዜ አከፋፈል መንገድ ቤቱን መግዛት የሚፈልጉ ሰዎች ናቸውና በግንባታ ላይ ያሉ አፓርትመንቶችን ሊገዙ የሚችሉ ሰዎች እንደዚህ አይነት ሀሳብ ያላቸው ናቸው ማለት ነው። መቶ ፐርሰንት ያለቁ ሰዎችን መግዛት የሚፈልጉ ሰዎች ደግሞ ያው አሁን ላይ ነሰስቲ የቤት የመግዛት ነሰስቲ፣ መቶ ፐርሰንት ያለቀ ቤት ገዝተው የመኖር ነሰስቲ ያለባቸው ነው እንጂ ማከራየት ምናምን የሚለው ምክንያቱም በግንባታ ላይ ያለው አፓርትመንትም ዛሬ በገዛችሁበት ዋጋ ኦልሬዲ ዋጋውን እየጨመረ ነው የሚሄደው። ዋጋውን በኪራይ ቫሊውም በላይ እየጨመረ ስለሚሄድ አትራፊ ነው ተብሎ የሚታሰበው እና የመኖር ኔሴሲቲ ያለባቸው ሰዎች የመኖር ነሴሲቲ ወይም ደግሞ ቤት ገዝቶ የመግባት ወዲያውኑ የመግባት ነሴሲቲ ያለባቸው ሰዎች 100% ያለቀ ቤት እንዲገዙ ሪኮመንድ እናደርጋለን። በአጠቃላይ እንግዲህ በግንባታ ላይ ያሉ አፓርትመንቶች እና 100% የተጠናቀቁ አፓርትመንቶች ልዩነታቸው፣ ጥቅማቸውና ጉዳታቸው እነማን እዚህ ላይ ኢንቨስት ማድረግ እንዳለባቸው ከብዙ በትንሹ አነሳን። መልካም የስራ ቀን የሆነላችሁ። ኢንጂነር አደባባይ ጓደኝ። መልካም የስራ ቀን በድጋሚ ላንድማርክ ሆምስ ኢትዮጵያ።